የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያ ብናልፍ አንዱአለም ለልደቱ አያሌው ምላሽ ሰጡም። የኢትዮጵያ አየር መንገድ ስማችን ማንሳቱ ተገቢ አልነበረም ሲሉ መናገራቸውም ታውቋል። ኤምባሲው ቅሬታውን ለአየር መንገዱ መግለጹም ተጠቁሟል። ዝርዝሩ ተዘጋጅቷል። የቀድሞ የትግራይ ክልል ፕሬዝደንት ጌታቸው ረዳ የጀኔራል ታደሰ ወረደን አስተዳደር አግዛለሁ አሉ። ተሿሚው ፕሬዝደንት ታደሰ ወረደ በበኩላቸው ያቶ ጌታቸውን እገዛ እንደሚሹ ተናግሯል። ሰሙታላችሁም። በአዲስ አበባ ኑሮ ተወዷል የሚል ሐሰተኛ መረጃ ተሰራጨብኝ ሲል የወይዘሮ አዳነች አበቤ አስተዳደር ገለጸ። ይህን መግለጫ ያወጣው ከትናንት በስቲያ የአዲስ አበባ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል የሚል ዘገባ መሰራጨቱን ተከትሎ ነው። ተጨማሪ አለን። የርዕሰ መስተዳድሩ ዘመድ ናኝ በሚል ገንዘብ ሲሰበሰብ ነበር አለ ከልሉ በዚህ መልኩ ገንዘብ ስትሰበስብ ነበር ያላትን ግለሰብን ማሰሩንም አሳውቋል። ሌላኛው መረጃችን ነው። በሀገሪቱ የሚገኙ የጤና ተቋማት የስራ ማቆማድማ ለማድረግ የጊዜ ገደብ አስቀመጡ። ሐኪሞች ህይወት ስናድን ኖረናል፣ አሁን የራሳችንን ህይወት ማዳን ይኖርብናል የሚሉ ዘመቻዎችንም እያካሄዱ ናቸው። ታደምጡታላችሁ ደቡብ ሱዳን በአሜሪካ የተጣለባትን የቪዛ ማዕቀብ ተከትሎ ምላሽ ሰጣለች የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ መልካም ቆይታ ይሆነላችሁ የቀድሞ የትግራይ ክልል ፕሬዝደንት ጌታቸው ረዳ የጀኔራል ታደሰ ወረደን አስተዳደር አግዛለሁ አሉ። ተሿሚው ፕሬዝደንት ታደሰ ወረደ በበኩላቸው የአቶ ጌታቸውን እገዛ እንደሚሹ ገልጿል። ከጥቂት ሳምንታት በፊት በህወሀት ማዕከላዊ ኮሚቴ 35 ለ5 በሆነ ድምጽ የተመረጡት ጀኔራል ታደሰ ወረደን የጊዜያዊ መንግስቱ ፕሬዚደንት ሆነው እንዲሾሙ ድርጅቱ ማቅረቡ ይታወሳል። ድርጅቱ ያቀረባቸውን የቲዲኤፍ አዛዥና የቀድሞን መከተል ርዕሰ መስተዳድር ተቀብለው በሰላም ውሉ መሰረት የትግራይ ፕሬዝደንት እንዲሆ ሲሆኑ የተስማሙት ጠቅላይ ሚኒስትር አብይ አህመድ በጎን ግን ህወሀት ያቀረበልኝን አልሾምኩም ለማለት በኢሜይል ሰው ጠቁሙኝ ማለታቸውም የሚዘነጋ አይሆንም። ዛሬ በይፋ ሹምሽር ያካሄዱት ጠቅላይ ሚኒስትር አብይ ያንን የኢሜይል ጥቆማቸውን የት እንዳደረሱት ባይታወቅም የጀነራል ታደሰ ሹመት ግን ይፋ ተደርጓል። የብልጽግና ጽፈት ቤት ኃላፊና ሌሎች የሚያገዛዙ ሹሞች እንደዚሁም የአፍሪካ ህብረት ኃላፊዎች በተገኙበት የዛሬው ስነስርዓት ላይ የሰላም ስምምነቱ ተፈራራሚ ህወሀት ግን አልታደመም። በዝግጅቱ ላይ ንግግር ያደረጉት ተሰናባቹ ፕሬዚደንት ጌታቸው ረዳም ከዚህ በፊት በነበረው ቆይታቸው አንዱ ሌላውን እየጎተ ተመጓዙ ኮን ነው፣ ይህ እንዳይደግ ማድረግ እንደሚገባና የትግራይ ህዝብ ወደ ልማትና ዘላቂ ሰላም እንዲገባ ለማስቻልም የጀነራል ታደሰ ወረደ አስተዳደርን እንደሚያግዙ ተናግረው ከሰልፎችና ስብሰባዎች ይልቅ ስራዎች ላይ እንዲተኮርም ነው ሀሳባቸውን የለገሱት። ከሰልፎችና ከስብሰባዎች ይልቅ ስራዎች ላይ ትኩረት ማድረግ የህዝባችንን ችግር የህዝባችንን ስቃይ የምናሳጥርበት ሁኔታ እንደምንመርጥ ያለኝን እምነት መግለጽ እፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረበውንን እኔም በግሌ አቅሜ የፈቀደውን ሁሉን የምሰራ መሆንም በዚህ አጋጣሚ ማረጋገጥ እፈልጋለሁ። በ2013 የብልጽግና አገዛዝ የሻቢያና ሌሎች ኃይሎችን አስተባብሮ በትግራይ ክልል ጦርነት ሲያካሄድ አዲስ የተቋቋመውን የትግራይ ሰራዊትን በመምራትና በማደራጀት የአዲስ አበባውን አገዛዝና የአጋሮቹን የእልቂት እቅድ ለመከላከል የተዋጋውን ኃይል በበላይነት በማስተዳደር የቆዩት ጀኔራል ታደሰ ወረደም በህወሀት ተመርጠው በጠቅላይ ሚኒስትር አብይ አህመድ ሹመታቸው ተቀባይነት ካገኘ በኋላ ባደረጉት ንግግርም ኃላፊነቱን እድልም ፈተናም ነው ብለውታል። ይህ እድል ለእኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራ ደግሞ እድል እንደሚሆንም አውቃለሁ። በ2015 መጋቢት ላይ በተቋቋመው መንግስት ውስጥ በመከተል ፕሬዚደንትነት ለሁለት ዓመት የሰሩት ጀነራል ታደሰ ወረደም አሁን ደግሞ ወደ ፕሬዚደንትነት ከፍ ብለዋል። በንግግራቸውን በቀጣይ አጋር ይሆኑኛል ብለው ከገለጿቸው አካላት መካከል አቶ ጌታቸው ረዳን አንዱ ናቸውን ያሉት አቶ ጌታቸው ረዳ የፈለገው ቢሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነት የሚኖራቸው ሚናም በደንብ አድርጌ እገነዘባለሁ ና የእሳቸው ድጋፍም እንደማይለየኝ ተስፋ አደርጋለሁ። ብናልፍ ፋንዱ አለም ለአቶ ልደቱ አያሌው ምላሽ ሰጡ። የኢትዮጵያ አየር መንገድም ስማችንን ማንሳቱ ተገቢ አልነበረም ሲሉ መናገራቸው ታውቋል። ኤምባሲው ቅሬታውን ለአየር መንገዱ መግለጹንም ጠቁሟል። ተቺዎችን አሊያም በጠላትነት የተፈረጁ ብሔራ ባል የሆኑ ሰዎችን ከኢትዮጵያ እንዳይወጡም ወደ ኢትዮጵያ እንዳይገቡም የሚደረገው ክልከላ ተግባራዊ እያደረገው የብልጽግናው መንግስት አቶ ልደቱ አያሌውን ከአትላንታ አውሮፕላን ማረፊያ እንዳይመለሱ ማድረጉ አይዘነጋም። በኢትዮጵያ አየር መንገድ ተጉዘው ወደ ሀገራቸው ሊመለሱ የነበሩት አቶ ልደቱ እንዳይገቡ የተከለከሉት በመንግስት ውሳኔ መሆኑንና ይህንን ክልከላ በማስመልከትም በዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ጋር መነጋገር እንደሚገባቸው አየር መንገዱ መግለጹም ይታወሳል። ይህንን ተከትሎ አቶ ልደቱ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ መጓዛቸውን ለኢትዮ ፎረም የገለጹ ሲሆን በዚህም አምባሳደር ብናልፍ አንዱአለምን አግኝተው እንዳነጋገሯቸው ገልጿል። ባሳለፍነው ሰኞ ወደ ኤምባሲው ያቀኑት ልደቱ ከብናልፍ ጋር ፊት ለፊት መገናኘታቸውንና የ እያለቀ ጥሩም ተቀብለው በበጎ አነጋግረውኛል ብለዋል። አምባሳደር ብናልፍ አንዱ አለም ቀጠሮ ባይኖርም በቢሮቸው ተቀብለው በአክብሮት በትህትና አነጋግረውኛል እና ያው ጉዳዩን ብዙ ማስረዳት አላስፈለገኝም፣ እሳቸውም ስለሚከታተሉ ያውቁታል። ከአቶ ብናልፍ ጋር በተገናኘውበት ወቅት ጉዳይና አስቀድመው እንደሚያውቁት አስረድተውኛል የሚሉት ልደቱ እንዲያም ሆኖ ወደ ኢምባሲው የገቡበትን ጉዳይ አስረድተው በጉዞ እገዳውና ክልከላው ላይ ኢምባሲው ሚና እንደሌለውና የጣለውም እገዳ በሌለበት ሊያነሳ እንደማይችል ነግረውኛል ብለዋል። እና በእሳቸው በኩል የሰጡኝ መልስ፣ ስለዚህ ጉዳይ የተለየ የምናውቀው ነገር የለም፣ የጣል ነውም እገዳ የለም፣ ስለዚህ እገዳ እስካልጣልን ድረስ በእኛ በኩል የተፈጸመ እስካልሆነ ድረስ እኛ ደግሞ ልናነሳ የምንችልበት እድል የለም እና እኛ ጉዳዩን ምንም የምናውቀው ነገር የለም እና የኢትዮጵያ አየር መንገድም በዚህ ጉዳይ ላይ የእኛን ስም መጥቀሱ ተገቢ አልነበረም። ይሄን ቅሬታችንንም ገልጸናል ማሉኝ። እና ምናልባት ግን አየር መንገዱ መፍትሄ ሊሰጥ የሚችል ከሆነ በእኔም በኩል አነጋግሬ አሳውቀሃለሁ ብለውኝ ተለያይተናል። አቶ ልደቱ አያሌው ወደ ኢትዮጵያ እንዳይገቡ ትዕዛዝ የተሰጠው በራሳቸው በጠቅላይ ሚኒስትር አብይ አህመድ መሆኑን ከዚህ በፊት መናገራቸው ይታወሳል። የዜጎችን የመኖር መብት ሰራዊት አዝምቶ በመግደል የመጓጓዝ መብት ደግሞ በክልከላም ትዕዛዝ እየሰጡ የቀጠሉት ጠቅላይ ሚኒስትሩ ከዚህ በፊት ዜጎች በማንነታቸው በሚናገሩት ቋንቋ ምክንያት እንደዚሁም በትውልድ ቦታቸውና በስማቸው እየታየም ከሀገር እንዳይወጡ እንዲገደሉና እንዲታሰሩ ሲያደርጉ መቆየታቸውም የሚታወቅ ነው። አሁንም በተመሳሳይ መልኩ ይህ የቀጠለበት እውነት ነው ያለው። በአዲስ አበባ ኑሮ ተወዷል የሚል ሀሰተኛ መረጃ ተሰራጨብኝ ሲል የወይዘሮ አዳነች አበባ አስተዳደር አሳወቀም። ይህንን መግለጫ ያወጣው ከትናንት በስቲያ የአዲስ አበባ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል የሚል ዘገባ መሰራጨቱን ተከትሎ ነው። በእርግጥ በርዕሰ መዲኗ የኑሮ ውድነት ሰዎች ራሳቸውን እንዲያጠፉ እያስገደደ ያለበት፣ በርካታ ዜጎች በቀን አንዴ እንኳን በልተው ማደር የተቸገሩበት፣ የመንግስት ሰራተኞች የመሳሳታቸውን በምግብ እጦት ሳቢያም በቤተ ክርስቲያን አሊያም በመስጅድ ውስጥ እያሳ ያሳለፈው ስለመሆኑ ጭምር በፓርላማ የተነገረበትም ነው በአራት ኪሎ ካዛንችስ ፒያሳ ና ሌሎችም የከተማው አካባቢዎች ነዋሪዎች ነቅለው አምፖል እና ዘንባባ የተከሉት የብልጽግና ሰዎች ግን ኑሮ ተወደደ የሚሉ አካላትን ባንዳ ይሏቸዋል የኮሙኒኬሽን ሚኒስትሩ ለገሰ ቱሉ ነዳጅ ተወደደ የምትሉ ባንዳ ናችሁ ማለታቸውም የቅርብ ጊዜ ትውስታ ነው የሆነ ሆኖ ከቀናት በፊት ሪፖርተር ጋዜጣ የአዲስ አበባ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል ተባለ የሚል ዘገባን ይዞ ወጥቶ ነበር ራሱ የከተማ አስተዳድሩ ባዘጋጀው አንድ መድረክ ላይ ሀሳባቸውን ያቀረቡ ተሳታፊዎች ስለ ኑሮ ካቅም በላይ መሆን ሲናገሩም ተሰምተው ነበርም። አንድ ነዋሪም የከተማ ኗሪዎች ዋጋ ንረት አናታቸው ላይ ወጥቶባቸዋል ያሉ ሲሆን በየቀኑ እየጨመረ የመጣውን የኑሮ ውድነት እንዴት ነው የምትቆጣጠሩት ሲሉም ጠይቋል። በተፈሪ ጠፋ ፍርፋሪ በእያሱ ዳቦት ራሱ የተባለው አባባል በብልጽግና የሚበላ ጠፋ እንዳይባል ሰጋለሁ ያሉ አስተያየት ሰጪው ህዝቡ እየተናገር ያለውን እውነት ነው እየነገርኳችሁ ያለሁት፣ ብለው ነበር። በመድረኩ ህብረተሰቡ በኮሪደር ልማቱና ንብረቱ ሲፈርስበት ለልማቱ በሚል ተባባሪ ሲሆን እናንተ ችግሩን እንዴት ነው የምትፈቱለት? አመራሩስ ወደ ሙስና የሚገባው የሚከፈለው ደሞዝና የኑሮ ውድነቱ ተመጣጣይ ስላልሆነ አይደለምን? ሲሉ መናገራቸውንም በጋዜጦ ዘገባ ላይ ተመላክቶ ነበር። ዛሬ ደግሞ የወይዘሮ አዳነች አቤቤ አስተዳደር የተሳሳተ መረጃ ተሰራጨብኝ የሚል ማስተባበያን ይዞ ቀርቧል። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤትም ስሜት ቀስቃሽ ተጨባጭ መረጃ ላይ ያልተመሰረተና ከጋዜጠኝነት የሙያ ስነ ምግባር ያፈነገጠ ዘገባ ተሰራጭቶብኛል በማለት በሪፖርተር በኩል ኑሮ ተወዷል ተብሎ የተዘገበው ዘገባም ሆነ ተብሎ መንግስትን ለማሳጣት የተፈጸመ እኩይ ተግባር መሆኑን ተገንዘቡልን ብሏል። ስለሆነም ጋዜጣው ማስተባበያ ሚዲያ ያወጣም አሊያም እርምጃ ወስዳለው ሲልም አስተዳድሩ ይቀጥላል። ጋዜጣው በአዲስ አበባ ኑሮ አልተወደደም የሚል ማስተባበያ ያወጣ ዘንድ ነው እንግዲህ እየተጠየቀ ያለውም። የርዕሰ መስተዳድሮ ዘመድ ነኝ በሚል ገንዘብ ሲሰበሰብ ነበር፣ አለ ክልሉ። በዚህ መልኩ ገንዘብ ስትሰበስብ ነበር ያላትን ግለሰብን ማሰሩንም አሳውቋል። የብልጽግናው መንግስት በየ ክልሎች የመደባቸው ርዕሳነ መስተዳድሮች ከሙስናና ብልሹ አሰራር ጋር በተያያዘ ስማቸው እየተነሳ ቀጥሏል። በቅርቡ የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞም በ300 ሚሊዮን ብር ጉቦ በአሜሪካ ቤት መግዛታቸውና በሙስና የተሰበሰበ በመቶ ሚሊዮኖች ብር ማካበታቸውን የሚያሳይ ሰነድ ለጠቅላይ ሚኒስትር አብይ አህመድ መቅረቡ የሚታወቅ ነው በዚህ ሰነድ ላይ በሐዋሳ ከተማ በተለያዩ ክፍለ ከተሞች ሰባት ሺ አራት መቶ ካሬ መሬትም በራሳቸው ስም ተመዝግቦ ይገኛል ሲል ተመላክቶ ነበር የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፋ መሐመድ ደግሞ ወደ ሁለት ቢሊዮን ብር በሚጠጋ ወጪ ተገንብቶ ጅግጅግ አንኋል ያጠጣ የመረቁትና ግን በወንድማቸውና በተቋራጮ ትብብር ለሙስና ተጋልጦ ደብዛው የጠፋው ፕሮጀክታቸው ጉዳይ ላለፉ ሳምንታት መነጋገሪያ እንደነበር የሚታወስ ነው የሌሎች ክልል ርዕሳነ ሰዎችም ይሁን የድሬዳዋና አዲስ አበባ ከንቲባዎችን በተለያየ ወቅት በመሰል ጉዳዮች ስማቸው ሲነሳ ነበር። ሀገሩ የጦርነት መሆኑን ተከትሎ ለሌብነት የተሰጠው ትኩረት አናሳ ሆኖ እንጂም ባለስልጣናቱ ከወታደራዊ አመራሮች ጋር በመሆን እየፈጸሙት እንዳለ የሚገለጸው ዘረፋ ከሚታወቀው በላይ ነው። የሆነ ሆኖ አሁን የሐረሪ ክልል ያወጣው መግለጫ ደግሞ በርዕሰ መስተዳድሩ ስም ገንዘብ ሲሰበሰብ ነበር ይላል። የሐረሪ ክልል ርዕሰ መስተዳድር ቤተሰብ በመምሰል ከተለያዩ ባለሀብቶች ገንዘብ በመሰብሰብ ወንጀል የተጠረጠረች ግለሰብ በፖሊስ ቁጥጥር ስር ውላለች ይላል የክልሉ ፖሊስ ኮሚሽን። ተጠርጣሪዋ የርዕሰ መስተዳድሩ ቤተሰብ ነኝ በማለት ወደ ተለያዩ ባለሀብቶችም ስልክ በመደወል ገንዘብ ስታስልክ እንደነበር ፖሊስ ባደረገው ክትትል ተረጋግጧል ሲልም ያክላል። የብልጽግናው ተቋም አውቆት የሚሆን ሳያውቀው ግን ርዕሰ መስተዳድር ነኝ አሊያም የባለስልጣን ዘመድ ነኝ ማለት ገንዘብ የሚያስገኝ ስርዓት መተከሉን እግረ መንገዱን አስተዋውቋል። የሀገሪቱ የጤና ባለሙያዎች የስራ ማቆም አድማ ለማድረግ አስጠነቀቁ። ሐኪሞች ሕይወት ስናድን ኖረናል፣ አሁን የራሳችን ሕይወት ማዳን ይኖርብናል የሚሉ ዘመቻዎችን እያካሄዱ ይገኛሉ። ይህን ዘመቻ እያከናወኑ የሚገኙት ደግሞ ዶክተሮች፣ ነርሶች፣ ስፔሻሊስቶች እና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ናቸው። ጥያቄዎቻቸውን በተመለከተም ለጤና ሚኒስቴር ደብዳቤ ሊያስገቡ ስለመሆኑ ታውቋል። የኑሮ ውድነት፣ የዋጋ ንረት በእጅጉ ከፈተናቸው የህብረተሰብ ክፍሎች ውስጥ የህክምና ባለሙያዎች ይገኙበታል።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 ቅንጦት ሆኗል። ለኛም እድሜ ቤተሰብ ለመመስረት የደረሰ ቢሆንም ከኑሮ ውድነቱ የተነሳ አልችልም ሲሉ ሁኔታውን አስረድቷል። የህክምና ባለሙያዎች ያዘጋጁት ደብዳቤ ምላሽ እንዲሰጡም የሰላሳ ቀናት የጊዜ ገደብ ለመንግስት አካላት የሚሰጥ ሆኗል። ይህ የማይሆን ከሆነ ግን ስራ የማቆም አድማ ለማድረግ እንደሚገደዱ ይገልጻል ሲልም የአዲስ ስታንዳርድ ዘገባ አመላክቷል። በበርካታ የሀገሪቱ አካባቢዎች በሽታን የሚያክሙ ሐኪሞች በበሽታ ተይዘው ከፍተኛ ህክምና የሚያስፈልጋቸው ሀኪሞ ባለሙያዎች ተገቢውን ህክምና በፍጥነት ባለማግኘታቸው የህይወት ዋጋ እየከፈሉ ናቸው። የተለያዩ ሆስፒታሎች የሚሰሩ የጤና ባለሙያዎችም አጋጥመውናል ባሏቸው የተለያዩ ችግሮች ምክንያት ከስራ ገበታቸው እስከ መልቀቅ ደርሷል። ጦርነት ባለባቸው ስፍራዎች ደግሞ ታጣቂ አከማችሁ በሚል የጥቃት ኢላማዎች የሆኑ አሉ። ደቡብ ሱዳን ለአሜሪካ የቪዛ ክልከላ ምላሽ ሰጠች። የሌላ የአፍሪካ ሀገር ዜጋን በተመለከተ ክስተት ምክንያት የደቡብ ሱዳናውያን ቪዛ በአጠቃላይ መነጠቁንም ደቡብ ሱዳን ነቅፈዋለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደቡብ ሱዳናውያን ቪዛ እንደሚከለከሉ አሳውቀው ነበር። ውሳኔውን ያሳለፉት ደግሞ ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን አልቀበልም ብላለች በሚል ነው። ወደ ደቡብ ሱዳን ከአሜሪካ የተላከው የዲሞክራቲክ ሪፐብሊክ ኮንጎ ዜጋ በመሆኑ ምክንያት ግለሰቡን አለመቀበሉ ሆኑን የደቡብ ሱዳን የውጭ ጉዳይ ሚኒስትር አሳውቋል። ግለሰቡ ለተጨማሪ ምርመራ ወደ ተላከበት ሀገር ተመልሷል ሲልም አሳውቋል። ዶናልድ ትራምፕ መልሰው ስልጣን ከያዙ በኋላ አሜሪካ ቪዛ በመከልከል የአንድ ሀገር ዜጎች በአጠቃላይ ኢላማ ስታደርግ የመጀመሪያው ነው። ትራምፕ ስደተኞችን በጅምላ እንደሚመልሱ ሲዙቱም ቆይቷል። የደቡብ ሱዳን ዜጎች በአጠቃላይ አሜሪካ እንዳይገቡም በትራምፕ አስተዳደር ታግደዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም፣ አበቃን። ቸር ያሰማን።